የብዙዎቹን ጥያቄ የሆነው የአዶናይ የመጀመሪያው ፍቅረኛ መቀሌ ላይ የተዋወቃትን መጨረሻው ምን ሆነ፣ የት ደረሱ፣ አሁንስ ምን ላይ ናቸው የሚለው የብዙዎቹ ጥያቄ ነው። ሆነን ግም አዶናይ አሁን ላይስ ከማን ጋር ነው ወይ መቀሌ የተዋወቃትን ሴት ጋ ነው ወይስ ጃኒ ጋ ነው የሚል የብዙዎች ጥያቄ ሁኖ መቀጠሉ ሰንብተዋል። አዶናይ ባለፈው ኢንተርቪው እንደተናገረው ከሆነ ከእናቴ ጋር የህፃናት የሚወሉበትን ቦታ ሄጀ ስቀመጥ ድንገት ፊት ለፊት ስትመጣ ቆንጀልጅ አየሁኝ። ከዛ ካየኋት ጀምሮ እሷን ፍቅር ማፍቀር የሚለውን ትርጓሜዎችን ማንበብና ማዳመጥን ጀመርኩ። እሷንም እኔን ስታየኝ እኔ እንደተሰማኝ እንደተሰማት ከዐይኗ ማወቅ ችዬ ነበር። በዛ ላይ ብዙ ሳልቆይ እሷ ጋ ጠጋ ብዬ ሰላም አልኳት። እሷንም እንደዛ ሰላም አለችኝና ውስጣችን ተገናኘ። ከዛ ላይ ጀምሮ ደግሞ ለሷ ያለኝ ፍቅርና አክብሮትን እየጨመረ በሄደ ጊዜ እችን ልጅ ደጋግሜ ማግኘት እንዳለብኝ ውስጤ ነገረኝ ብሎ ባለፈው ኢንተርቪው ተናገረ። ጋዜጠኛው አክላ አሁን ምን ላይ ናችሁ? ፍቅራችሁስ እንዴት ተጀመረ? መጨረሻውስ ምን ሆነ ስትለው አዶናይ አሁን ካለበት ይልቅ ድሮ ያሳለፈ ከሷ ጋ ብዙ መተንተን እንደጀመረ እናውቃለን እሱ እንዳለው በጣም ትሕትና አላት መልኳም እጅግ መልከ መልከኛና ቀይ ናት ቀስ ብላ ሐሳቧም ትናገራለች ብዙ አትቸኩልም የሰው ልብም ማንበብ ትችልበታለች። ስለዚህ እኔ ከሷ ጋር ድብን ያለ ፍቅር ይዞኛል፣ አፍቅርያታለሁ። እሷም ሐሳቧን ስነግራት፣ ማለትም እኔ እንደወደድኳትና እንዳፈቀርኳት ስነግራት፣ እሷም ተመሳሳይ ስሜትና ፍቅር ውስጧ ላይ እንዳለ አጥብቃ ተናገረችኝ ይላል አዶናይ። በዚሁ ብዙ ሳንቆይ ድብን ያለ ፍቅር ገባንና የማይረሱ ጊዜያቶችን ማሳለፍ ጀመርን። እኛ ቤትም ትመጣለች፣ እሷ ቤት ጋም እሄዳለሁ። ቤተሰቦቻችንም አወቁ፣ በደንብ ተዋወቀን። በዛ ላይ ደሞ እሷ ልጅቷ ካንት እሷ ጋር ርቀህ እንድትሄድ በፍጹም አትፈልግም። ምክንያቱ አስገድዳ ስለምታስር ሳይሆን በፍቅርና ከሷ ጋር ብዙ ጊዜ እንድታሳልፍ የምታደርግ አይነት ልጅናት። ስለዚህ በህይወቴ በህይወቴ እንደዚች አይነት ልጅ አይቻለቅም። ስለዚህ አሁንም ከእሷ ጋር ፍቅር ይዞኛል አብርያት ነው ያለው ሲል በለፈው ኢንተርቪው ተናግረው ነበር። ይህ ከተናገረ በኋላ ግን አዶናይ ብዙ ሳይቆይ ከጃኒ ማለት ነው ብዙ ቦታዎች፣ ብዙ ኢንተርቪዎች፣ ብዙ ቪዲዮችን መስራት ጀመሩ። ከዛ ብዙ ሰው ደግሞ ይሄ ነገር ምንድን ነው ከጃኒ ጋር ነው ወይ ፍቅረኛሞች ናቸው ወይስ ቲክቶከር ናቸው ብሎ ማሰብ ጀመረ። ይባስ ብለ ደሞ ጃኒ ወደ ትግራይ ይዟት በመሄድ ከቤተሰቦቹ ጋር አስተዋወቃት። በዛ ላይ ከእህቶቹ፣ ከወንድሞቹ፣ ከወላጆቹ ጋራ ጃኒ ጠበቅ ያለ ግንኙነት እንደመሰረተችም ከእነሱ ከፖስት የሚሉትን ቪዲዮዎችን ብዙ ሰው መረዳት ጀምሯል። ትግራይ ውስጥ አሉ ከሚበሉ ስፍራዎች ታሪካዊና ሃይማኖታዊ የሆኑ ቦታዎችም ወስዶ አስጎበኛት። ጃኔም ከእሱ ጋር ፍቅር አላት ወይ እሱ ነው ከእሷ ፍቅር ያለው ፍቅረኛሞች ናቸው ወይ ደሞ እንደዚህ እንደ ፍሬንድ ናቸው የሚል ሀሳብ ከጊዜ ወደ ጊዜ ደሞ እየበረታ መጣ። ነገር ግን ለአዶናይ የሚያውቀው እንደ አንድ ፍቅረኛ እንዳለችው ከእሷ ጋር ፍቅር እንደያዘውና አብራት እንዳለ ብዙ ሰው ይረዳል። ይህ ደግሞ በራሱ እንደተናገረው ባለፈው እንዳቀረብነው ፍቅረኛ አለችኝ፣ እኔ በፍቅር የታሰርኩ ነኝ፣ በጣም በጣም መወዳት ልጅ አለችኝ ብሎ እንደተናገረ ከቃሉ ሰምተነዋል። አሁን ግን ከጃኒ ደግሞ በተለየ መልኩ ሰው ፍቅረኛሞች ናቸው ወይስ ምንድን ነው ብሎ ያስባል። ቢሆኑም ግን ጃኒ ለሱ ያላት አክብሮትና ለሱ ያላት ከበሬታ ይለያል። ባለፈው እንትን ስታከብረው ባለፈው የተወለደችበትን ቀን ስታከብር አዶናይ ሲመጣ ምን ያህል እንደደነገጠችና ምን ያህል ደግሞ እሱን ስታይ ልቧን በፍርሃት እንደመታ ከቪዲዮ መረዳት ትችሏል። ቢሆንም ግን ብዙዎች እንደተናገሩት ከሆነ ጃኒና አዶናይ የፍቅር ግንኙነት የላቸውም ብለው ያስባሉ። ኢንተርቪው ላይ ወይም ደግሞ ቲክቶክ ላይ አንዳንድ ጊዜ እንደ ፍቅረኛሞች ይሆናሉ፣ አንዳንድ ጊዜ ደግሞ እንደ እህታማቾች ሲሆኑ ይስተወላሉ። አንዳንድ ጊዜ ደግሞ ከፍቅር ያለፈ በትዳር ውስጥ ያሉ ጥንዶች እስኪመስሉ ድረስ ለመሳሳምና ለመቀራረብ ይጥራሉ። ይህ ነገር ደግሞ የኢትዮጵያ አፍቃሪው ቲክቶከር ደግሞ በብዙ ማለት በብዙ ውጣ ውረድ ሳይሆን በብዙ ሀሳብ ላይ እንዲከፋፈል አደረጉ። ሆኖም ግን አሁን ላይ ከአምለሶት ጋር የነበረው ግንኙነት ወይም ደግሞ የነበረው ኢንተርቪው ሲታይ ብዙ የተደናበረው የአዶናይ ወዳጆችና የጃኔ አሁን ግን ግንኙነታቸው ግልጽ ባለማድረጉ የተነሳ መቀሌ ያለችውን የድሮ የአዶናይ ፍቅረኛ ግን ምን ላይ ወደቀች? ምን ላይ ትገኛለች? አሁንስ ምን እያደረገች ነው የሚል ብዙዎች ጥያቄ ፈጥሮባቸዋል። እነሱ ማለት የአዶናይ አድናቂዎችና የጃኒ አድናቂዎች ይህን ጥንዶች አንድ መሆን አለባቸው፣ በአንድም መቀጠል አለባቸው፣ ጥሩ ፍቅረኛ ሞቹ ይሆናሉ ብለው ሲያስቡ ሌለቹ ደግሞ እች የወደደችው እቺ አዱናይ እያየች ሴትስ እንዴት ትሆናለች? መዳረሻዋ ሴት ይሆናል። ስለዚህ አዱናይ ለብዙ ሰዎች ጥሩ ሰው እንደሆነ ለዚህ ለፍቅረኛውም ጥሩ ሰው መሆን አለባት። ስለ እሷ ህይወት ምን ላይ እንዳለችም ቢናገረን ቢያወራንስ የሚል ብዙዎች ጥያቄ እያቀረቡለት ነው ለአዱናይ። ሆኖም ግን እሱ ከዛ ኢንተርቪው በኋላ የእሷን ስም ማንሳትም አልፈለገም፣ አልተናገረም። ቢሆንም ግን አዶናይ ቀን ልብ እንዳለው እናውቃለን። እሷም እንዳልተጎዳችም በእርግጥ መወሰን ባይቻልም ነገር ግን አሁን ከጃኒ ጋርም ፍቅረኛሞች ናቸው ብሎ መናገር እጅግ ከባድ ነው። አንዳንድ ጊዜ ለምን እንደሆነ ባይታወቅም ፍቅረኛሞች ናቸው፣ አንዳንድ ጊዜ ደግሞ ከፍቅረኛሞች ወጥተው እህታማቾቹ ናቸው፣ አንዳንድ ጊዜ ደግሞ ከእህታማቾች አልፈው ደግሞ በትዳር ላይ ያሉ ሰዎች እስኪመስሉን ድረስ እኛ ወዳጆቻቸው ደግሞ በዚህ ሐሳብ እንድንሰቃይ ሰቃይ አድርገዋል። ሆኖም ግን ይሄ አዶናይ ግን በሚሰራው ሥራ ሁሉ ብዙ ሰው ወዶታል፣ ብዙ ደግሞ ተቀባይነትም አግኝቷል። እሱ የሚሰራው አንድ ሀገር የሚሰራው ነው ማለቱ ለተቸገሩ በአቅም ያላቸው ወደ ላይ መውጣት ያልቻሉ ወንዶችና ሴቶች በጠቅላላ እየረዳ ትልቅ ደረጃ እያደረሰ ያለው ወጣቱ ቲክቶከር አድናይ ነው። ስለዚህ አድናይ አሁን ባለው በወቅታዊ ሁኔታ ሲታይ ደግሞ ከአምለሰት ጋር በነበረው ስለሱ የሚነሱ ጥያቄዎችና ስለሱ ማወቅ የሚፈለግ ነገሮች በጠቅላላ እዛ መልስ ሰጥቷል ከጃኒም ፍቅረኛ ሞች ሳይሆኑ ወንድማማቾችና አብረው የሚሰሩ ጓደኛሞች ካልሆኑ በስተቀር ሌላ ግንኙነት እንደሌለው ቢናገርም በአንድም ግን ይህን ምስጢር መናገር ስላልፈለገ እንጂ ፍቅረኛሞች ናቸው ብለው ያስባሉ። ሆኖም ግን አዶናይ በጣም በኢትዮጵያ አሉ ከሚባሉ ከአሁን ቲክቶከሮች በተግባር የሚሰራና የሚያግዝ ብዙ ተሰጦ ያላቸው ወንዶችም ሴቶችም በጠቅላላ ወደ ላይ እያመጣ ተሰጦቻቸውን ለሰው እንዲያጋሩ የሚያደርግ ባለ ስብእናው አዶናይ ትግራይ ሳይል፣ አማራ ኦሮሞ ሳይል፣ ደቡቡን ያገኘውን የተቸገረውን ሰው የሚረዳ ብዙ ተፈቃሪና ተወዳጅ የሆነውን ወደ ፈለገው ክልል ቢሄድ አጨብጮ የሚቀበሉት ወደኛና እኛ ታሪክን ተቀላቀለው የኛን ሐሳብን ስማንና እኛ ጋር ብዙ ታሪክ አለና መጣህ ጎብኘን ብለው የሚታደሙትለትን አዶናይ ብዙ ወዳጆችና አፍቃሪዎችን አፍርቷል። አሁን ካናዳ ላይ መሄድ አልፈልግም አቁም ያለው ብሎ የተናገረው ኢትዮጵያ ሀገሬ ናት፣ ኢትዮጵያ ደግሞ የኔሲሳይ ናት። ስለዚህ ኢትዮጵያ የመሰለች ሀገር እያለችኝ ወደ ሌላ ሀገር የምሰደድበት ምክንያት ምንም ነገር የለም። የፈለግኩትን ኢትዮጵያ ላይ አገኛለሁ፣ የፈለግኩትን ሀገሬ ላይ እየሆንኩ ነው። ስለዚህ ምንፈልጌና ለምን ብዬ ነው ከሀገሬ ወጥቼ የምሰደደው። ስለዚህ ካለው ነገር ሁሉ ሀገሬን እየተጋፈጥኩ ከዚህ እኖራለሁ ብሎ በተናገረበት ቅጽበት አሁን ላይ ደግሞ ኢትዮጵያ ውስጥ አሉ ከሚባሉ ቲክቶከሮቹ መሆኑ ሳይሆን ኢትዮጵያ ውስጥ ላሉ ለተቸገሮቹም አባት እየሆነ እንደሆነ በዓይናችን በጆራችን እየሰማን ነው። ስለዚህ አዶናይ በሚያደርገው ስራ ሁሉ ብዙ ሰው ወዶታል ተወደዋልም። አሁንም ቀጣይ ከአፍሪካ አሉ ከሚባሉ ቲክቶከሮቹ አንዱ እንደሚሆን የሚያጠራጥር ጉዳይ አይደለም። ስለዚህ መቀሌ ያለችው የአዶናይ ፍቅረኛስ ምን ሆነች? የሚለው ከሷ ጋር በጊዜ እንደፈታውና ከእሷ ጋርም አሁን ላይ አሉ የልም የሚለው አሁንም ጥያቄ ሆኖ መቀጠሉ ሰንበቷል። በዚያም መለ በዚያም ግን አዶናይ ስታይ ሩህሩህና ለሰዎችን የማይጎዳ ቢሆን ኖሮ ተጎድታ ወይም ደግሞ ለእሷ መጥፎ ነገር አድርጎ ቢሆን ኖሮ እስካሁን አይቆይም ነበር፣ ለአዶናይም እንቅፋት የሆነው ነበር። በዚያም አለበዚያም ግን አሁን አዶናይ እየተጓዘበትና እየሄደበት ያለ መንገድ ቅንነት የተሞላውና እግዚአብሔር የሚፈቅረው መንገድ ተከትሎ ብዙ ሰዎችን እያስደሰተ ከመሆኑ የተነሳ ለብዙዎች ደስታና ፍቅር ሁኖ ቀጥሏል አዶናይ። ክቡራትና ክቡራን ተመልካቾቻችን ለዛሬ መቀሌ የነበረችው ፍቅረኛና ጃኒ ያላቸው ለአዶናይ ምንድነው የሚለው ሐሳብ ወደ እናንተ አጋርተናል። ጊዜያችሁና ሰዓታችሁ ሰውታችሁ ስለ ተከታተላችሁን ከለብያ እያመሰገንን ቀጣይ በሌላ እስከምንመጣ ድረስ ይህ ቪዲዮ ላይክ አድርጉት። አዲስ ለሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰቦቻችን ሁኑ እያልን በዚህ ተሰነባብትን።